አዎ እሺ። ቆይ አንዴ አንዳንድ ከተለያየ ሀገር አሁን እኔ ቤት አስገባለሁ። ሰዎች ብዙ ጊዜ ጓደኞቼም አሉ ከካናዳ፣ ከአሜሪካ፣ ከአውሮፓ፣ ከእንግሊዝ ከምናምን ከሁሉም ሀገር ላይ ይገባሉ። ከሮማንያም አንተ ካለበትም ገብተው የሚያወሩ ልጆች ነበሩ። አሁን አንተ በሮማንያ ሰዓት አቆጣጠር እስኪ ከምጠይቀኝ ጥያቄ ውጭ ትንሽ ጥያቄ እኔ ደግሞ ልጠይቅ። በሮማንያ ሰዓት አቆጣጠር ስንት ሰዓት ነው አሁን? አስር ሰዓት ከሩብ አሁን ቀን ነው። እዛ ላይ ካምፓኒ እኔ ነው መካኒክ። ስለዚህ የሮማንያ ስራ ዛመተው መስራ የሚፈልጉ ልጆች ስለ ሮማንያ ትንሽ ነገር ትላቸዋለን። ከቻልክ ደግሞ ለአንተ ፕራይቬሲ ፊትህን ሳታሳይ ቪዲዮውን ከፍተክ አንዳንድ ነገር ልታወራቸው ትችላለች። ስለ ሮማንያ ቢመጡ ምን አይነት ቻሌንጅ እንዳለው ትንሽ ነገር ልትላቸው ትችላለን። ይችላለው ቻሌንጅ ምናምን ያው እንትኑን ቪዲዮ እንትን ባለም እዚሁ ጋር ምናምን እንደዚሁ እየሰሩ አውራቸዋለሁ። አዎ አውራቸው እስኪ። ማለት ያለውን ቻሌንጅ ጥሩ ነገሩ እንዴት ነው ከኢትዮጵያ መጥፎ ነገሩ ሮማንያ ሀገር ምንድን ነው? አሁን ብዙ ልጆች ፕሮሰስም ጀምረዋል። ስንት ጊዜ ፈጀብህ? እዛ ከደረሱ በኋላም ያስጠላው ነገር ምንድን ነው? መጥፎ ነገር ጥሩ ነገር አንተ ላይ ብቻ አይደለም። ለአንተ ጥሩ ነገር ሊገጥም ይችላል፣ ለሌላው መጥፎ ነገር ሊገጥም ይችላል። የሚጠነቀቁበትንም ነገር ያ ማለት አገሩ ምናምን ነጻነት አለው ዘረኝነት የለውም ከመጀመር አንትሉ ማለት ነው። ያው ዝሮ ዝሮ ሰው አንደኛም ተጽዕኖም ከባድ ነው ታውቃለህ አይደል? ሰው ፊቱን እያዞረብ እየተናገረ ምናምን ሰረው ስራ ምናምን አንድ ቀን አታለ ያን ያነ ነገር የለም። ስደተኛ ይወዳሉ። ከዛ ውጭ ግን በጣም ቻሌንጅ አለው። ጠብቀው እንደመጣው አይደለም። ኢትዮጵያ ውስጥ የምታደርበት ምኝታ ምናምን ማለት ከዚህ ለአስር ለአስራ አምስት ነው ከአንድ ቤት የምትሆነው ለምሳሌ ዴሊቨሪ ስትሰራ ምናምን በቃ ተጽዕኖ አለሁ በጣ አስራ ሁለት ሰዓት ነው የምትሰራው። ከጎማ ጋር ተላፍተ ነው የምትሰራው። እንደገና ደግሞ በዚህ በካሮች በኮንስትራክሽን በምናምን ስትመጣ ደግሞ ኦልሞስት የመጀመሪያ ደግሞ እዝን አይሰጡም የሁለተኛ ወር ደሞዝ ሲሰጡ እንኳን 10 ቀን አስራ አምስት ቀን አሳልፎ ነው የሚሰጡት። ገብቷል። ኦንሊ ከሳላሪ መክፈል እየሰማይ ነው ማስተር ማስተር። አዎ እየሰማው ነው፣ ሁሉም ሰው እየሰማክ ነው። ወደ 200 ምናምን ሰው እየሰማክ ነው ያለው። ቁጭ ብለው እያዳመጡ ነው። ከስር ያላችሁ ሰዎች ታብታብ አድርጉ። ማጠኛው ሮማንያ ሀገር ነው የሚገኘው። ሮማንያ ሀገር ለመሄድ የተዘጋጃችሁ አንዳንድ ሀሳቦችንም እየነገረን ነው። የእሱንም ጥያቄዎችን እንመልስለታለን። ግን እዛው ቦታው ላይ ካለ ሰው አንዳንድ ነገሮችን ብትሰሙ ጥሩ ነው። በ እንዳልኩ እንደጠበቅኩ አይደለም ሮ ብለ እንዳሰብኩ ምናምን አለ ማለት ስፈጋለ በጣም በቀላሉ ሰራው ካል በኮንስትራክሽን በፋሮ ምናምን ከመጣል በኢትዮጵያ እስከ መቶ ሽብት ታገኛለን ያው በቃ አኮሚዴሽን በካምፓኒ ነው ማለት ነው። ከዛው ደግሞ ዲል ጋር ይሰራል በጣም ጠንካራ ከሆነ 12 ሰዓት ነው ሙሉ ነው የሚሰራው። ስካንድ ሽሮ ስካንድ ሽሮ ነው ከሩ ካለ ታገኛ ነው ማለት ነው። 12 ሰዓት ሰርተህ ምናምን እዚህ ስትመጣ ስምንት ሰዓት ነው የሚሰራው

እንደገና ደግሞ እዚህ ሀገር ላይ አሁን ወርክ ፐርሚት ምናምን ይወጣል እና ሌላ ሀገር ላይ አፕላይ አድርገህ በዚህ ሀገር ላይ ሊመስራት ትችላለህ ማለት ነው። የተሻለ ነገር ፈልገህ መጥተህ ይህን ገንዘብ ስታየው ምናምን ይደብራል አውሮፓ ሰባት መቶ ስምንት ብሎ ያሳስባል ያው ያንን ያንን አውቆ መምጣት ሌላንትን የለም እሺ ያው ለሴቶች አብረው አንድ ቤት ለሚኖሩት ለሴቶች ሲሆን ሴቶች ከሴቶች ጋር ነው አይደል ሴታው ለምሳሌ ከፈለገ ኢትዮጵያዊ ከሆነች የምትፈልግ ከሆነ አብሯት ከመጣ ሰው ጋር ምናምን አንድ አኮሚኔሽን መሆን ትችላለች። ከዛ ውጭ ግን በዜጋ ነው። ለምሳሌ ባንግላዲሽ ሆ በዜጋ ነው አብሮ ሃይማኖት

ህይወቱ ተበላሸ ማለት ነው። ለምን? አንደኛ ፓስፖርትን ይዝባል አይዲስ እስከሚያሰራል ፓስፖርትን ይቀማል። ለምን እንዳጠፋው ማለት ነው። ለሶስት ወር ስለሚመጣሉ ሸንገን ስለሆነ ወደ ፈልኩ ሀገር ማለት ስለምትች፣ ብዙ ጊዜ እንደመጣ ከኤርፖርት ላይ ይቀማል። ግን አንዳንዶች ደግሞ ያ አሙና እንደዚህ አለ እንደዚህ አለ ብሎ ምክንያት ፈጥሮ ምናምን ስላሽ ይሮን። ግን ያንን ያንን ሰው አውቆ መምጣት አለበት። እንደመጣችሁ ቪዛችሁ እንደሚቀበሏችሁ ከዛ ውጪ የሆነ ፀባይ ካላማረ ወንድሙ ነው ጓብት ምናምን ምንም አትፈጥርም። ለምን አይዲ ስለሌለ ፓስፖርት ወዲያው ስለሚያልቅ የምመለስ ብላለ ወደ ሀገር ማለት ነው። ስለቁ ሻሊ ያን ነው አይዲ ንስ እስከምታገኝ በቃ ዝም ማለት ደሞዝን ቀማ የሆነ ነገር ማረግ ምንም። አይዲ ከያዝክ በኋላ ግን ፊት ለፊት ትጋፈጠዋለህ። መንግስት ሁለት አመት ኑሮ ሰጠዋል ሰጥቷል። መስራት ትችላለህ። ፈለኩ ሀገር መሄድ ትችላለህ። የፈለከው ሀገር ማለት ነው። አሰር ያየ መሄድ ትችላለህ። ለምን ቱር ማድረግ ስለምችል ማለት ነው። የት ሀገር ስለሚፈጠር ነው። በዚህ ሀገር አይዲ ግን ያው ጥገኝነት አጠየቀ አሻራ ስለሚወጣ አውሮፓ ስለሆነ ያን ያን እንትን አለው። አዎ ያው እንግዲህ ናቲን አይቼዋለሁ። አሁን ናቲ መጥቷል። በዚህ አጋጣሚ ናቲም ይገባል እና የሮማንያ ሀገር ማተኛው ፎሎ ባክ አድርጌያለሁ። ፎሎ አድርጎኛል። ፎሎ ባክ መልሼያለሁ። አንዳንድ በሮማንያ ጉዳይ አዲስ ነገር ካለ አብዴት አደረጋለሁ። ለቤተሰቦቼ እዚህ ስላሉት አንዳንድ ነገሮች ስለምናወራ አዲስ ነገር ካለ እንትን አደረጋለሁ። አንዳንዴም ትገባለ በቅርብ ከሮማኒያ ሀገር ግን፣ አሁን እሱ ባለው ላይ ማጠኛው ባለው ላይ ሌላ ነገር መጨምርላችሁ ምንድን ነው? የሮማንያ ሀገር ላይ ያው አይዲ እስክታገኝ ብቻ ሳይሆን ገንዘብ ካለክ መሄድ ትችላለህ። ግባ እንጂ

እኮ እኔ የምነግርህ በነገራችን ላይ ሁለት ቀን ያደረው ሮማንያ መጣ፣ ሁለት ቀን አደረው በቃ። ስለዚህ ሌላ አንተ የአንተ ጥያቄ አሁን ምንድን ነው ጥያቄ? አይ ምናልባት አሁን እዛ ጋር የሆነ ሀገር ነው ነበር እዚህ ላይ ያለው ነገር ማለት ከዩኬዎች ወደ ሌላ ሀገር ላይ አሻራ የአንተ የሮማንያው ይወጣብኛል። እና ሮማኒያ ያልተመቸን አንድ ሀሳብ ይዘን እኮ መጠየቅ ትችላለን። ከዚህ ከዚህ አንጻር ነው እዚህ መጠየቅ እየፈለኩት ምናምን ማለት ትችላለን። ይሄ ነው። መልካም ብራ ስለዚህ ገብቶ ካላርል ያልኩት አሻራ ስለሚወጣቱ ከዋሸት የለብም። የሮማንያ የሮማንያ ነው። ማለት በሮማንያ ነው የገባሁት። ከዛ ነው ከንዲን ሀገር ነው የመጣሁት? ሮማንያ ነው በኢትዮጵያ አድርጌ ደህና ላኩኝ። ሮማንያ መጣው ስራ ትሰራለህ ብለውኝ ነበር። ከዛ አይዲ እንትን አልኩኝ፣ ስራ ሳጣ ወደዚህ መጣው በቃ ስራ ፈልጌን የመጣው ማለት ይችላል ሌላ አውሮፓ ሀገር